ማታቂው ቸርች ጋር ነው የሄደሽ፣ ህብረት ያደረግሽው። እህቴ ቸርች ማወቅ አለማወቅ ከድህነት ጋር የሚያገናኘው ነገር አለ? ከኔ መዳን ጋር ትምህርት ማወቅ ከድህነት ጋር አይገናኝም ብለሽ ነው የምታስቡ። አብዛኞቹ ሴቶች የጋንም ናቸው ብሏል። ያማ ግልጽ ነው፣ ይታወቃል። ኃጢአታቸው እንዲሰረይ እስከ ሞቱ ድረስ በቀን አምስት ጊዜ በውሃ በሞጫ ያረቅ አለባቸው። ሰላታቸው ተቀባይነት የለውም፣ አጥያታቸው አይማርም፣ ሙስሊም አይባሉም። ጋህነም ነኝ የአእምሮ ጎደሎ ነኝ ብለሽ ትላምኛለሽ። አላስብም ሴቶች። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገሀነብን አብዛኛው ሴቶች ናቸው አሉት ብሏል። ሴቶች አንደኛ ተገልጠው በመሄድ ጻይ ቻንት ፍሬ ጸጉራችን በምትታየው ሴትን አልናቁም። ሲጀመር እሳቸው ሴት እህት ናት፣ እናት ናት፣ ልጅ ናት። ሳቸው ጀመር ሴትን አልናቁም። እስቲ አንድ ክብር ነብዩ ስለ ሴት የተናገሩት ክብር ምን አለ ነበር? ምን ምን ሚል ተናግረዋል? ቁርአን ላይ ምን አለ እስኪ እኔ ደስተሽ ብዙ ትስማሚያለሽ ሳይ ሙስሊም አስራ አራት ዜሮ ሶስት ላይ ለምሳሌ ሴት በሴጣን መልክ ትመጣለች ሴት የሴጣን አምሳል ነች ብሏል። ሱናናና ሳይ ሰላሳ አራት ላይ ሴሊ መደብደብ እንዳለባት ተናግሯል። ሴልጅ ምትደበደብ ዚና ሲሰራ ሲሰራ አይ እሺ ያላ ልጨመረለሽ ዚና ሲሰራ ብቻ አትደበደብ። ሳይም ሳይ አራት ላይ ሴትም በሴት ቦታ ለውጧት ብሏል። አህያ አንድነት መድቧቸው ጸሎት የሚያቋርጡ ናቸው ብሏል። ከሰካራም እና ሽንት ቤት ገብቶ ከወጣ ከቆሸሸ ጋር ሴት እንደ መንካት እንደዛ ተመሳሳይ አድርጎት ኡዱም ያፈርሱ ናቸው ብሏል። ሴት ልጅ የአእምሮ ጎዶሎ ነች ብሏል። በጣም አክብሯታል። አብዛኞቹ ሴቶች የጋንም ናቸው ብሏል። ያማ ግልጽ ነው፣ ይታወቃል። የጋንም የጋነም ነኝ የአእምሮ ጎዶሎ ነኝ ብለሽ ስላመኛለሽ፣ የአእምሮ ጎዶሎ ነኝ ብዬ አላስብም ሴቶች ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ገሀነብን አበመን፣ ጀሀነብን አብዛኛው ሴቶች ናቸው አሉት ብሏል። ሴቶች አንደኛ ተገለልጠው በመሄድ ጻይ ቻን ዲፈረንስ ፀጉራችን በምትታየው እንደዚህ ራሱን፣ አሁን ልክ አይደለም። እንደዚህ አንተ ጋር ራሱን እንደዚህ ማውራቴ ልክ አይደለም። ድምፅሽ አውራ ነው፣ እህ ድምፅሽ አውራ ነው ስለሚባል የሰው ስለሚባል እኔ ሙስሊም አይደለሁም ሰሙ እኔ የሙስሊም ወንድ አይደለሁም። የሙስሊም ወንድ ስላልሆንኩኝ በድምጽ ሽን ሰምቻ ነው ሰው ያ የሙስሊም ወንዶች ነው እሱ የተነገረው። እኛ ክርስቲያን ወንዶች ገና ለገና አንድ ጸጉር ዘለል አየው ብለን የምንወስደው ለእኛ ሐራም ነው። ለእናንተ ተወሰባችሁ አልተወሰዳችሁም። ለኛ ለታየብን ሐራም ነው ለኛ ወንህ ስለሆነ የምናወራው ልካም፣ እስልምና የተፈጥሮ ሃይማኖት ነው ብለህ ታምናለህ? እስልምና አላህ ያመጣልን ሃይማኖት ነው የተፈጥሮ ሃይማኖት ነው። ያዘዘን ያዘዘን እሱን እንድንገዛ ያዘዘን። ስለዚህ ማለት የተፈጥሮ ሃይማኖት ወይንስ በትዕዛዝ ያገኘው? በትዕዛዝ ነው ያገኘሁት። ቴንክ ዩ። ስለዚህ የትዕዛዝ ከሆነ የተፈጥሮ አይደለም ማለት ነው። ተፈጥሮማ እኔ እና አንተ ነን። ጎበስ እኛም እያልን ያለው ነው፣ ይሄንን ነው። ስለዚህ የተፈጥሮ የትዕዛዝ ከሆነ አድርግ አታድርግ የሚል ህግ አለው ማለት ነው። በትዕዛዝ ከሆነ ለምሳሌ ሶላት ስገድ ሶላት ስገድ ጾም ጾም ይባላለው። በቃ ጾም አለው ሰግዳለው። ግዴታ ነው። አንድ ሰው ሶላት ሳይሰግድ ሙስሊም መሆን ይችላል። ሶላም መስገድ ያለበት ግን ያው እስልምናውን እስላም ሊሆን ይችላል። ሻዳ ከተቀበለ ሙስሊም ነው፣ ግን መስገድ ያለበት ግዴታ ነው። መስገድ ራሱ ባይሰግድ እስከና ባይሰግድማ ከአንተ አይለኝም እኮ ነው፣ ለውጥ የለውም። ኦራይ ስለዚህ ካፊር ነው የሚሆነው ማለት ነው። እሺ፣ እንደገና ደግሞ ሲሰግድ ባይታጠብ ያለ ትጥበት ቢሰግድ ስግደቱ ተቀባይነት አለው? የሚሰግድ ሰው ሳይታጠብ አይሰግድም። እንኳን ሚሰግድ ተቀባይነት አለው ጸሎቱ። አይሰግድማ እንደዛ አይሰግድማ። ሆኖ ያቅም ሳይታጠብ ስግዶ አይደለም። ህጉን እዩለ ትዕዛዝ አለው እኮ ትዕዛዝ አለው እኮ፣ ሰግድ መጀመሪያ ታጥበህ ነው። ያለ ትጥበት ቢሰግድ ያለ ትጥበት ቢሰግድ ይቻላል? ያለ ትጥበት የሚሰግድ የለም እያልኩ ነው እኮ ቢሰ ይቻላል ወይ ነው ጥያቄ። አይቻልም። ቢ እንደዛ ቢሰግድ ስግደቱ ተቀባይነት አለው? የለውም። ታንክ ዩ። ስለዚህ የሰውዬ ሻዳም ብዙ ያለ ትጥበት ቢሰግድ ሙስሊም አይባልም ማለት ነው። የግዴታ በውሃ መታጠብ ያለበት ሙስሊም ለመባል አዎ፣ ንጹህ መሆን አለበት። ዝም ብለህ ተትረክከ መስገድ አትችልም። መታጠብ አለብህ። መጽዳት አለብህ። እንኳን ሌላ ቀርቶ ቆሻሻ ነገር እንዳይነካ በጥንቃቄ ነው መሰግደው። ነገር የለውም ሜነጽና ነገር ወደ ጎን እናርጋትና፣ ስለዚህ የግዴታ አንድ ሰው ሙስሊም ለመባል ኃጢአቱ እንዲወገድለት ውሃ ያስፈልገዋል ማለት፣ ኃጢአቱ እንዲወገድለት ሳይሆን ቆሻሻው እንዲወገድ የሰው ልጅ ሲባል ፈሳሽ ነው ነገሮች አሉ በውስጡ ገባህ ለምሳሌ ሽንት ትሸናለህ አንተ አረም ታራለ አይደለም ያንን ለማስወገድ ንጹህ ለመሆን መታጠብ አለበት ሀጢያት እንዲወገድ ሀጢያት እንዲወገድ ወይንስ ቆሻሻ እንዲወገድ ነው የምትታጠበው ቆሻሻው እንዲወገድለት መታጠብ አለበት ከዛ ይሰግዳል ታጥቦ ንጹህ ሆኖ ሀጢያቱን ደሞ ለማጠብ መስገድ አለበት ሲታጠብ ሀጢያት ይወገዳል ወይንስ ቆሻሻው ነው የሚወገደው ቆሻሻው ነው የሚወገደው ሀጢያት ነው የሚወገደው ቻሌንጅ ታርገኛለህ። ኦኬ ሀጢያት ነው የሚወገደው። ቻሌንጅ ታርገኛለህ። አው ተቆሸሽ ከሀጢያተኛ ነህ፣ ተቆሸሽ እኮ ሀጢያተኛ ነህ። አንደኛ የአእምሮ ቆሻሻ አለ። መጀመሪያ የአእምሮ ቆሻሻ ነው የምታጥበው በ በአቂዳ ነው። የሰውነት ቆሻሻ ደግሞ በውሃ ነው የሚታጠበው። ስለዚህ ሀጢያት ነው የሚወገደው በውሃ ነው የነገርኩ ነው መቸም፣ የሰማይ ከሆነ በደንብ አስተውሉ። እንደኛ አስተምሮ ያው ሰው ዳግም መወለድ አለበት። ከዋና ከመንፈስ ሥራ ምዕራፍ ሁለት ላይ ከቁጥር ሰላሳ ሰባት ጀምሮ እንደኛ ያመኑትም ጴጥሮስ ምንድን ነው የሚላቸው? ካመኑ በኋላ ምን እናድርግ ብለው ሲሉት፣ ካመኑ በኋላ ምንድን ነው ያላቸው? ኃጢአታችሁ ይሰራይ ዘንድ በኢየሱስ ስም ተጠመቁ ይላችኋል፣ አይደለም። ምንን ይል ዘንድ ኃጢአታችሁ፣ ምን ይል ዘንድ ይሰራይ ዘንድ መጠመቅ አለባቸው። ይህንን ዞትር ይቃወሙናል ሙስሊሞች፣ ደምድነው ሀውስ ምነክሩ ደምድነው የምትጠመቁት እኛ በክርስቶስ ጥምቀት አንዲት ነች። ኤፌሶን አንድ አራት አምስት ስለ አንድ ጌታ አንዲት ጥምቀት ስለሚል ማለት ነው አንዲት ሃይማኖት አንዴ በመጠመቅ ከክርስቶስ ጋር ህብረት እናደርጋለን፣ ኃጢአታችንም ይሰረያል። ሙስሊሞች ግን ኃጢአታቸው እንዲሰረይ እድሜ ልክ መጠመቅ እሱና ይሄ ከዛ አይገናኝም። ይ እንደማይገናኝ ላሳያ። ኃጢአታቸው እንዲሰረይ እስከ ሞቱ ድረስ በቀን አምስት ጊዜ በኋ በሞጫ ያረቃ አለባቸው። በኋ ነው ሃይማኖታችን የሚቀየረው አለ ኃጢአታቸው ይቅር እንዲባል እድሜ ልክ ድረስ መንቦጫ ረቃ አለባቸው። ካልተጣጠቡ ሰላታቸው ተቀባይነት የለውም። ኃጢያታቸው አይማርም። ሙስሊም አይባሉ ሙስሊም አይባሉ። ነሰሰርሊ ምን መሆን አለባቸው? ውሃ ውስጥ መግባት አለባቸው። መታጠብ አለባቸው። ኃጢያታቸው ከመላ ሰውነታቸው ተወግዶ እንዲወጣ እንዲወገድ ምን መሆን አለባቸው? መታጠብ አለባቸው። ተስማማለ ጥቁር አዝሙት አዎ ንጹህ መሆን አለብን ብያለሁ። ቆሻሻችንን ለማስወገድ ንጹህ መሆን። ለምሳሌ አሁን አንተ ሱሪህን ብታወልቅ ውሽንት ቤት ውሃ ይዘህ ካልገባህ ቆሻሻ መኖሩ አይቀርም። ይህን ታምናለህ? በውሃ ካልታጠብክ በውሃ ካልታጠብክ ነው የምልህ። አዳምጠ ኖ ስለ ቆሻሻው እኮ ነው የምናወራው። ስለቆሻሻ ነው ያልጠየቁማ በአፈርም ትታጠባለህ። እኔ ስለ እሱ አልጠየኩህም ነሰሰርሊ አንድ ሙስሊም ሙስሊም ለመባል ሙስሊም ለመሆን የግዴታ ሰላት መስገድ አለበት። ሰላት ካልሰገደ አጉድሏል። ሰላት የሚሰግደው ደግሞ ሰላ ቁርአኑ ላይ ማመጣላለ ካልሰገደ አማኝ አይደለም። ጋነም ነው የሚገባው። ለውክ ሰላ መስገድ አለበት ማለት ነው። ሙስሊም ለመሆን መስገድ አለበት። አው እሱ ነው። መስገድ አለበት። ሰላት የሚሰግደው ደግሞ ግዴታ ግዴታ ኡዱ ማድረግ አለበት። አው ሀቅ ነው። ስለዚህ ኡዱ በሚያደርግ ካላደረገ ግን ሰላቱ ተቀባይነት የለውም። አንድ ሰው ሙስሊም ከሆነ ግዴታ ሰላት ያስፈልገዋል፣ ግዴታ ነው። ሰላት ካላደረገ ሙስሊም አይደለም። ሰላት ለማድረግ ደግሞ ግዴታ ትጥበት ያስፈልገዋል። የሚታጠበው በውሃ ነው። ካልታጠበ ግን ሰላት ቢያደርግ ቢሰግድ፣ ቢጸልይ እንኳን ተቀባይነት የለውም። ሰላቱ ተቀባይነት ከሌለው ደግሞ ሙስሊም አይደለም ማለት ነው። ኃጢአቱ አይማርም። ስለዚህ ኃጢአቱ እንዲማር የግዴታ በኋላ መታጠብ አለበት። ኃጢአቱ እንዲማር ሳይሆን ትእዛዙን ለመቀበል ለምሳሌ፣ አንተ ትእዛዝ ስትታዘዝ ልጆችህን ስታዝ ያንን ትእዛዝ መፈጸም አለባቸው እና ኃጢአት የሚባሉ ነገሮች በእርግጥ ብዙ ናቸው ኃጢአቶች። ለምሳሌ እነዚያን ኃጢአቶችህን ግን በስቲክፋር ነው በስቲክፋር ነው የምታስወግዳቸው። ፈጣሪ ይቅር ደግማህ ላለመስራት። ሶላት ደግሞ ግዴታ ነው፣ ትእዛዝ ነው። ሶላት ግዴታ ነው። ውዱ ግዴታ አይደለም፣ ግዴታ አይደለም። ውዱ ታዳ ለመስገድ እኮ ውዱ ማድረግ አለብህ። ግዴታ ነው አይደለም? ግዴታ ነው። ታንክ ዩ። ግዴታ ካልተወጣ በሚያዝ መሰረት የነብዩን ህግ ትጥሳለህ አይደል ትእዛዝ ትእዛዝ ትእዛዝከ ደግሞ ሙስሊም አይደለም ትእዛዝህን አላህን ተቃወምክ ማለት ነው ካልሰገድክ ነብዩን ስደዱን ነብዩ ንስደዱናል ስለዚህ እኔ የምለው ይሄ ነው ስለዚህ ሙስሊም አንድ ሙስሊም ሙስሊም ለመሆን የግዴታ ኡዱ ያስፈልገዋል አዎ ግን መጠመቅ አሁን ቅድሚያ እያያዝከው የግድ ከ ጥምቀት ጋር ምናምን አያያዝከው እናንተ ሙስሊሞች የግዴታ ሙስሊም ለመሆን በቀን አምስት ጊዜ በውሃ መንቦጫ ረቅ አለባችሁ። እኛ ላይ የሚወረወሩ ድንጋይ ማለት ነው። ለምን ኃጢአታችሁ እንዲማር? መንቦጫ ረቅ ሳይሆን ንጹህ መሆን አለብን። ችንትህን ስሸና መታጠብ አለብህ። ቆሻሻህን ስታስወግድ መታጠብ አለብህ። ያ ቆሻሻህን አስወግደህ ነው ሶላት የምትቆመው። እንዴት እንሄድበታለን? እሱን ኃጢአትን ይቅር ለማለት መታጠብ አለብህ። ሙሳ ይህንን ታውቃለህ። እንኳን ደና መጣ ሙሳ አንእናቆያችሁ እንዴት ናችሁ? ንነው እኔ የጠየኩ አንድ ሰው ባይጠመቅ ይድናል? እሺ ቆይ አሁን ለምሳሌ አስተማርከው ጌታን ተቀበለ አመነ፣ የእግዚአብሔር መንግስት ይወርሳል። እነዚህ የምታወራቸው ነገሮች ሁሉ እንደ ክር ሹራብ ናቸው። የክር ሹራብ ማለት የጠየኩህን ብቻ መልስልኝ። አንተ ሹራቡን ምንም አልፈልግም፣ ትቀጥላለህ ሹራቡን፣ የጠየኩህን ብቻ መልስ። ያመነ የተጠመቀ ይድናል፣ ያላመነ አሁኑኑ ተፈርዶበታል ስለሚል ጀስት የመጽሐፉ ቃል ደግሞ የታመነ ነው እኮ የተጠመቀ። አንድ ሰው ለመዳን መጠመቅ ያስፈልገዋል። አዎ የስርዓቱ የመጀመሪያ ማለት ለመዳን ማመን አለበት፣ ቅድሚያ እድሉን ካገኘ ደግሞ መጠመቅ አለበት። አሃ አደለ የምትፈልገውን ሳይሆን መጽሐፍ ቅዱስ የሚለውን ንገረኝ እንጂ የጠየቅኩ አንድ ሰው ጌታን ተቀበለ መሰከርክለት ከዛ አልተጠበቀም ያ ሰው መዳኑን ሙሉ ነው ድኗል ወይስ አልዳነም ነው ከተጠመቀ አላልኩ። በቃ አንድ ሰው ጌታን መሰከርክለት፣ ጌታን ተቀብያለሁ አለ፣ አልተጠመቀም። ድኗል አልዳነም? አልዳነም። እንዴ ቅድም የቤተ ክርስቲያን ሥርዓት ነው አላልክም እንዴ? አልዳነም። አልዳነም። በጣም አልዳነም። አልዳነም። እና ታዲያ ቅድም ማጠምቃቸው ደቀ መዛሙርት እንዲሆኑ ነው አላልክም እንዴ? በነገራችን ላይ ይህን ስታወራኝ ስታወራኝ ከዛ ውጭ አዳምጠኛ ከዛ ውጭ የቤተ ክርስቲያን ሥርዓት ለመፈጸም እንጂ ሌላ ምንም ጥቅም የለውም ምለህ ነበር። አይ ቲንክ ረስተህዋል ያልከውን ነገር ይቅርታ ጠይቃ ወይ ደዛ ረስተ ከሆን ይቅርታነት እኮ አደለም ሰፊ ማብራሪያ ስላለ ነገሮች ካትካት የተደረጉ ነገሮች እየቀረቡ ስልኝ ስለሆነ እኮ ነው። እኔ አሁን ሰፊውን ብነግር የኔ አንድ ይዘነዋ ይድናል ስትል ይድናል ስትል ሰፊ ጊዜ ውስጥ ታብራራለህ፣ አይድንም ስትል ሰፊ ጊዜ ታብራራለህ። አንተ እኮ ይድናልም አይድንም የሚያልክ ግራ ስላጋባህ ሄዱ። አንድ ሰው በማመኑ በመጠመቁ ይድናል፣ አንድ ሰው ደግሞ አምኖ ካልተጠመቀ አይድንም ካልክ ከሁለት አንዱ ምረጥና አብራራ ነው ያልኩ ያለው አንተ ሁለቱንም ሁለቱን የሚያስተውቀው ያስቸገርከኝ ያመነ የተጠመቀ ይድናል ስል፣ በነገራችን ላይ ስታምን የሆነ የምትከፍላቸው ዋጋዎች አሉ። ይሄ ያመንክበት ነገር መቼም ዋጋ ያስከፍላል። ስራ እንኳን ቢሆን ኖርማል ስራ ኖርማል ስራ እንኳን እኔ ምን ልለም ፕሮፌት አባቢ አንድ ሰው በመጠመቁ ይድናል፣ አንድ ሰው ባለ መጠመቁ አይድንም ወይ ከሁለት አንዱ ምረጥ። መጀመሪያ የትኛው ነው የምትመርጣው? እሺ እኔ አሁን አንተ ደስ ያለህን አንዱን ልምረጥልህና፣ በኋላ እኔ በማብራራቸው ማብራሪያ እኔን ታገኘኛለህ። እኔን በጣም ታገኘ በቃ ያመነ የተጠመቀ ይድናል። ስለዚህ ሰው አመነ ማለት በክርስቶስ አመነ ማለት በተሰራ ስላመነ ድኗል ድኗል ድኗል። አመነ የተጠመቀ ይድናል። እሺ አምኖ ያልተጠመቀ አይድንም። አምኗል ግን ባይጠመቅ የመጠመቁን እድል ካላገኘ ድኗል እድል ካላገኘ ምንድነው? የምን እድል ነው ማለት? ሰው ልጆች ይሞታሉ አይደል? አሁን ለምሳሌ ድንገተኛ አደጋ አለ፣ የተለያዩ አደጋዎች በተለያየ ሁኔታ ሰው ይሞታል አይደል? እሺ። ስለዚህ በቃ እድሉን ካላገኘ ድኗል፣ ኦሬዲ እድሉን ግን ካገኘ እዚህ ምድር በነገራችን ላይ እያንዳንዳችን እድል አግኝተን ፀሐይ፣ ዛሬ ፀሐይ ተቀብለን በማንሰራቸው ስራዎች ተጠያቂ ነን መልካም ስራዎች የተለያዩ ስራዎችን ባለመስራታችን እኛ ሁላችንም ተጠያቂዎች ነን። የተሰጠን ጊዜ ይሄ ጊዜ አልነበረም አልተቀበልክም? ሀያ አራት ሰዓት የሚባል ፀሐይና ጨለማና ቀን የነበረበት ሰዓት አልነበረም ወይ ሲባል ነበረ ታ በዛ ቀን ምን ሰራ? ተኝቼ ነበረ። ልክ እንደዛው እድሉን ካላገኘ አሁኑኑ ከሞተ ልክ እዛ በመስቀል ላይ እንዳመነው ወንባዴ ወንባዴው መስቀል ላይ ነው ያመነው ተሰቅሎ እያለ ተቸንክሮ እያለ ነው ያመነው። ባመነበት እምነቱ እዛው ዛሬ አለ ከኔ ጋር በመንግስቴ ትሆናለህ ነው አለው። ጾም አመነ፣ እዛ ጋር አመነ። ያመነበት እምነቱን በማይታመን ሁኔታ ነው ያመነው። የሞተውን ኢየሱስን ያለቀውን ኢየሱስን የደረቀውን ኢየሱስን በመስቀል ላይ ደርቆ ያለውን ኢየሱስን አመነ። አየ፣ ይሄ ያድነኛል አለ። ከሱ ጋር አብሮ የተሰቀለው ይሄ ያድነኛል። ይሄ እምነት ምን ያህል ዋጋ እንደማያስከፍል ተመልከት። ይሄ ከኔ ጋር የተሰቀለው ግራ ገባኝ አሁን ይኸውልህ መዳን ኮንዲሽናል ነው እያልክ ነው በአንተ ላይ የተመሰረተ ውጭ ሜንስ ለምሳሌ ውሃ ካገኘ ተጠመቅ ካላገኘ ደግሞ ማን ነው ይሄን ነገር የሚያየው እኮ አንተ አስተምረኸው አምኖ ድንገት ቢሞት ይድናል ካልሞተስ ሞተ ደሞ የውሃ ጥምቀቱን መውሰድ አለበት። በተሰጠው በእድሉ ካልወሰደስ ካልወሰደስ ሲጀምር ከእግዚአብሔር ጋር የለማ የለማ በቃ ወጥቷል። ትናንትና በአፉ ተቀበለ እንጂ በልቡ አልተቀበለም። ሰው በልቡ አምኖ በአፉ መስክሮ አይደለም ይለው? በልቡ አምኖ በልቡ ነው ነው አላመነም ብለህ ሰው ላይ የምትፈርድ ነው። አምኖማ ተቀበለኩ። የግዴታ ማመኑን ለማረጋገጥ መሞት አለበት? እሺ፣ አንተ እንዳልከው ተቀበለ፣ በልቡ አላመነም፣ ሞተ በልቡ በቃ አላመነም ካልክ፣ አለመጠመቁ በልቡ አለማመኑን የሚያሳይ ከሆነ ለምን ግዴታ መሞት አለበት? ለመዳን መሞት የለበትም እኮ። እኔ በነገራችን ላይ ሰው በልቡ ላመነበት ነገር ዋጋ ይከፍላል። በልቡ ላመነበት ነገር አረ፣ ዋጋውን ተው መጀመሪያ። እኔ እናንተ የምናወራው እኔ ዋጋ ላይ አይደለሁም። ኦልሬዲ ዋጋ በመከፈሉ ሳይሆን ስለ ጥምቀት ነው የምናወራው ቀደም የሆነ ነገርም ሳውራ ታታርገብኛል እና የክር ሹራብ ማለት የክር ሹራብ ማለት ከታች እስከላኛው በአንድ ክር ነው የሚሰራው፣ ወይንም በሁለት ክር ተቀጣጥሎ ነው የሚሰራው። የታችኛው አንድ ፓርት ሳብክ ማለት እስከላኛው ድረስ ያለው ሹራቡ ተተርትሮ ይወጣል ከአንተ ላይ። ልክ እንደዛው ምንድነው አሁን የምናወራቸው ክርስትና ንግግሮቻችን፣ እኔ የማውራው እኔ ከዛኛውም ከዚህኛው የማወራው እየተቦጫጨቀ ቢመስልም፣ ሲቀጣጠል ግን ለምጠይቃቸው ጥያቄዎች መልስ ነው። ኦኬ፣ እሺ፣ ሃውስ ኦፍ ሳልቬሽን ሰምተዋል? ፕሮፌት አባቢ የሚለውን ፕሮፌት? አዎ እየሰማው ነው፣ ፓስተር እየሰማው ነው። እና ትጋራዋለህ እሱን ሀሳብ? እድሉን ካገኘ መጠመቅ መጠመቅ አለበት፣ እድሉን ካላገኘ ግን ይድናል እያለ ነው። ቢሞት ምን ትላለህ? መጠመቅ አለበት። ስለዚህ ሀሳባችሁን ሊያያል ማለት ነው ሁለታችሁ፣ ያ መጠመቅ አለበት። ምክንያቱም ይሄ ትዛዝ ነው። ኦኬ አባቤ ክፈትና አውሯ ሁለታችሁ ለታችሁ ከአንተ የተለየ ሀሳብ ነው ያለው።